በዛሬው ቪዲዮ ጀግና ሴት ነው ማስታወቃችሁ እና ዲግሪ አለሽ አዎ ምን የተመረሽ አካውንቲንግ ኤንድ ፋይናንስ እና ዛሬ ከሌሊቱ 11 ሰዓት ጀምሮ የሷን ሁሉ አብረናት እንውላለን ልጆች የያዘ እንደዚህ በስራዬ ምናምን ስራዬ እንደስድብ ቆጥረው ለመናገር የሚሞክሩ ምናምን ሰዎች አሉ ግን ሳታሰናብት አዲስ አበባ ተወልድ ጀባድ ግን ሼማ አይዘኝም። ስራ ነው የሚያዋጣውት። ነና ልጅ አትፍሩ፣ ስሩ። ያገኛችሁትን እየሰራችሁ ቆዩ፣ እንዳይደብራችሁ ምንም አይነት ስራ ቢኖራችሁ። ሰላም ሰላም፣ እንዴት ናችሁ? ውድ የረሙ ካን ቸኮሌት ቤተሰዎች፣ አማን ነው። ድምፅ መጫ አይቻልም፣ ለዛ ነው ቤተሰዎች። ያልታዩ ጀግኖች የሚለው ፕሮግራማችን ጀምሮ ከሌሊቱ 11 ሰዓት ተኩል ነው። ኦልሬዲ ገብተን ደግሞ እናወራትና ያለውን ነገር አብረን እና ያለን ቪዲዮን እስከ መጨረሻ ማየት እንዳትረሱ፣ ላይክ ሰብስክራይብ አርጉ። ሰላም ለዚህ ቤት። ሰላም ቤቴ እኔ ነሽ አለ። እንዴት ነው እንግባ

ዚህላባ ቤተሰቦች አላወቁሽም እና አስቴራችን አስታወቂያቸው። ቤተል ባላለሁ። እንዴት ናችሁ የረሙ ፋሚሊዎች? አይ የረሙ ፋሚሊዎች እንዴት ናችሁ? ቤተል ባላለሁ። ምንድን ነው ስራሽ፣ ሙያሽ? እሺ። ወይ ስራዬ የመንገድ ጽዳት ባለሙያ፣ መንገድ ነው የማጸዳው። ብጎን ለጎን ደግሞ ኦንላይን ነገሮች እሞካክራለሁ። ያው ቲክቶክሽን እያየሁ ነበረ። እሺ፣ አድርገውልኝ ነበር ብዙ ሰዎች እና ቲክቶክሽን ገብቼ ሳየው፣ አዲስ አበባ ዩኒቨርሲቲ ተምሬሻለሁ። እና ዲግሪ አለሽ? በምንድ ተመረሽ? አካውንቲንግ አንድ ፋይናንስ አካውንቲንግ ኤንድ ፋይናንስ። ኦኬ፣ በሱ ምናምን ተመርቀ ስጨርሽ ስራ አላገኘሽም? አላገኘም። ያ የሞካከርኩ ነው። ስራ አላገኘሽም በአካውንቲንግ ኤንድ ፋይናንስ ዲግሪ ይዘሽ የአዲስ አበባ ልጅ ነሽ። ብዙ ሼም አለ። ያ ሁሉ ሼም ሳይልሽ ግን መንገድ ላይ ተነሰሽ የሰራሽ። ሶ በሱ ባሻገር ደሞ ኦንላይን ስራዎች አሉሽ ምናምን። ያ ኦንላይን ስራ እሞካከራለሁ እሞካከራለሁ። ከእናትሽ ጋር ደሞ አንባሻ ምናምን እያየሁ ነበር አው ትሸጣለች፣ ተሸጣለች ሻይ ቡና፣ ጥለት ዘርግቶ ያ ዛድ ባለን ግዜ። አሁን ብዙ የምናወራው ነገር አለ ከሷ ጋር በጣም ብዙ የምናወራው ነገሮች አሉ። አሁን ስራ እንዳላስረፍድብሽ ልብስ አዘጋጀሽኝ አይደል? የአንቺን ልብስ ለብስና ዛሬ ካንቺ ጋር እንወረካለን፣ ከዛም በኋላ ማሚንም እናገዛታለን እስኪን ስድስት ሰዓት ሙሉ ሰራት ትቆያለኔ እኮ አራት ሰዓት ሙሉ ሰራት። አዎ ግዴታ ነው። አዎ ግዴታ ነው። እንቆያለን እስከዚያው። እስኪ ቤተሰቦች እናያለን። እሺ፣ ልብሱን እዛ፣ ልብሱ እዛ ነው። እሺ፣ እንዴት ነው ትዳር ምናምን? አላገባሽም? አላገባሽም? ይደርሳል አይደል? ይደርሳል። እንትንስ ጥሪ ምናምን ቆየ ተብላችሁ ወደ ስራ ልጅ ወደ ስራ። ሁሌ ነው በቃ እንደዚህ። በሳምንት ስንት ነው? ሳምንቱን ሙሉ እንትላንተ ምናምን አሁን አሪፍ ነው ማለት። ማዘር አብረን ነው የምኖረው ወይስ አይ፣ አሁን እንተይ ለብቻዬ ነው የምኖረው። እሷ ሌላ ቦታ ነው የምትኖረው። ኦኬ። በጣም ነው ጎዘሽ። አሁን እኔ በጣም ይገርመኝ ከምንም በላይ የአዲስ አበባ ልስቶኝ። አሁን እ መጀመሪያ የምንጠብቀው ነገር አለ ገባሽ። እንሰራለን ብለን የምንጠብቀው ነገር ስለነበረ የሆነ ነገር ኤክስፔክት አድርገን ስለምንማር የፈለገ ስራ ባናገኝ እንቀመጣለን እንጂ እንደዛ አይነት ስራው ደፍረን አንሰራም። ይሰጣልና አንቺ ደግሞ ተመላሻል ዲሮ ያለሽ፣ እንዴት ነው አሁን በምንድን ነው? አንዳንድ ሰዎች አሉ አይደል አንቺ ማገዝ ሊችሉ የሚችሉ ሰዎች አሉ። በምን ሊያግዙ ይችላል? ለምሳሌ ለሌሎች ስራዎችን ያው መስራት ፈልጋለሁ፣ ጊዜ አለኝ፣ ጉልበት አለኝ፣ አንዳንድ ነገሮችን መስራት ፈልጋለሁና ያ በዛ ማገዝ የሚችሉ ሰዎች ካሉ በዛ ያግዙ ይችላሉ። ሶ ኦንላይን ኦንላይኑ ከዚህ ስራ ባሻገር እኔ ትርፍታይ ማለኝ እሰራለሁ እሰራለሁ ኦንላይኑ እንትን ነው ይሄ የራሴ ነገር ኑሮ ሳይሆን ማሻሸጥ ነገር ነው። ኦኬ። ከሰው ላይ ይቀበላለሁ፣ ፖስት አደርጋለሁ ቲክቶክ ላይ እና እንት ላይ ቴሌግራም ቻናል ላይ ከዛ አሻሽጣለሁ ማለት ነው። ከዛ ላይ መቶ ብርም ለመቶ ብርም ሳይገኝ እንደዚያ እንትን እላለሁ። ዴሊቨሪ እያደረኩኝ ቦንዳ ነው ይሰጣል። የቦንዳ ጫማ ሰከንድ ርሶች ማለት ነው። አዎ ሰከንድ ነው። ኦኬ። ስለዚህ አሁን እኔ ቆንጆ የሆነ ጫማ ባዝሽ ምናምን አንቺ እሱን ተመጭልኛለሽ፣ ለእህቶችህ ምናምን ልብስ ብታዝሽ እሱን ተመጪያለሽ። በጣም ብዙ ኃይልና ጉልበት አለኝ እያለች ነው ኃይልና ጉልበት አለኝ። ብዙ ሰዎች ባይዘው ስራ ሰው መቅጠር ይፈልጉና ታማኝ ሰው ይፈልጋሉ እና ጠንካራ ሰው ይፈልጋሉ እና ቤቲን በጣም ጠንካራ ሴት ነች። ኢነርጂ ያለው ሴት የምትፈልጉ ሰዎች ካላችሁ በስራ ቅጥር ምናምን ቤቲሻ አለች። በስራ ልምዷም ደሞ በአካውንቲንግ አጥንታ ዲግሪ አላት እና በሱም ደሞ መቅጠር የምትፈልጉ ሰዎች ካላችሁ ቤቲሻ አለች ማሚ ጋር ግን እንትን እንበላለን አይደል፣ አንባሻና ሻያችን ከስራ በኋላ እ ከስራ በኋላ ትበላለች። እየሰራን ምን ተሰሩ የለም ተሰሩ የለም አይደል? እና እኔ እንትን መች እያልሽ ለምን መሰለሽ፣ አም ጉራጌ ገባሽ? የምር ሽን የምር ያው ከስራ በኋላ አትንቀማምሳለን፣ ቁርሱም ችግር የለውም። እስኪ እስኪ ቤቲ እስኪ ምንድን ነው አሁን አስተላልፊ ብትባይ ለወጣቱ ምን ታስተላልፊ አለሽ እ አበጣቶች ሀገሬ ልጆች የአዲስ አበባ ልጆች ምንም ሼም እንዳይዛችሁ፣ ለመስራት ማውጣት ነው። ስናጣ ነው ሼም ሊይዘን የሚገባው፣ ሳንሰራ ስንቀር ሰው ላይ ጥገኛ ስንሆን ስንቀር ነው እንጂ ሼም ሊይዘን የሚገባው። እስካለን ድረስ በቃ ነገን ደግሞ የተሻለ እንደሚሆን እያሰብን ያገኘ ነውን እየሰራ ነገ ደግሞ ለአዲስና ለተሻለ ነገር እራሳችንን በዛ መንገድ እያሳለፍን ሂደና እንዳይደበራችሁ ያገኛችሁትን እየሰራችሁ ነገን አስቡ፣ ነው ማለት። በጣም በጣም አሉ ልጆች፣ እንደዚህ በስራይ ምናምን ስራይ እንደስድብ ቆጥረው ለመናገር የሚሞክሩ ምናምን ሰዎች አሉ። ግን እኔ ምንም አምኜበት ስለሆነ የገባሁት ምንም ጨራሽ ነው አይሰማኝ። በቃ መስራት ደግሞ ያስከብራል እንጂ አያዋርድም። ነውሩ አለመስራት ነው። ነው ጋይስ ዋናው አላማው ነውሩ አለመስራት ነው። የሚሰራ ሰው ደግሞ እናንተ ጋይሶች አትናገሩ፣ አታሸማቁ። ነገች ልጅ ይወላችሁ ትቀጥራችኋለች። ይሄ ምሬ ነው ወደ 98% ሀብታሞችን ብታያቸው አንሳሳቸው፣ ከእንደዚህ አይነት ቦታ የሚነሱት ከዛም በኋላ መዳረሻቸው በጣም ነው የሚያምረው። ትርዳሽ፣ በዚህ ሰዓት አሁን ብዙ ሰው ተኝተዋል፣ ምን ብሏል ምናምን። አንቺ ግን ያችን ኮንፈርት ዞን ዞር ብለሽ ያን እየሰራሽ፣ በጣም ጎበዝ ነሽ። ደግሞ ሲኖር ይሄ ነው ማናናቅ፣ የምትችለው ማናናቅ ያለበት ሲኖር። ሳትሰሪም ንቀሽም አይሆንም ነው አይሆንም። እንዴት ይሆናል? ክላሽ ያረጋል፣ አይገጥም፣ ክላሽ ያረጋል። ሳይኖራት አትሳቅ ነው ነገሩ። ሳይኖር አትሳቅ የምሬ ነው። አትናቁ፣ አበረታቱ።

የተረዳውት ነገር ቢኖር ቤተሰቦች መንገድ ላይ ትቃጠሉ በቻላችሁት መጠን እቃጠሉ መንገድ ላይ እነሱ በቃ አስድተው ለፍተው መልሶ መንገድ ላይ ሲጣሉ በጣም ነው የሚያስጠለው። እና መንገድ ላይ ቃባል ወይ እንግዲህ ቤተሰብ ደርሰናል ቤት ያው

በተመራ ደውላችሁ ኦንላይን ስራ ምናምን ዘዟት እንዲሁም ደግሞ ቅድም ያልኳችሁ በአካውንቲንግ ተመርቃለች። በአካውንቲንግ የተመረቀችው ሰው አካውንቲንግ ላይ ደግሞ ያው ስራ ምታገኝ ሰው ስራ ስራ ምናም ተፍ ታይም አለኝ፣ ኢነርጂም ደግሞ አለ የፈለጋችሁ ስራ አሰራሉ ብላለች። እንዲሁም ደግሞ በጣም ጠንካራ ሴት የምትፈልጉ ሰዎች ትኖራላችሁ በጣም ስራ ኖሯችሁ ደግሞ መቅጠር ፈልጋችሁ ታማኝና ጠንካራ የምትፈልጉ ሰዎች አላችሁ። ያው አለኝ ጥንካሬ ቢያላመች ተለካላ ያለች ነው ቤተሰቦች ቤትዬ ነውራት እዛ እንዳል ነውእዳል ለረሙካን ቤተሰቦች እስ የሆነ ገበያቸው ይዛ ያበረታታሉ። በጣም ያበረ አትፍሩ፣ ስሩ፣ ያገኛችሁትን እየሰራችሁ ቆዩ። እንዳይደብራችሁ ምንም አይነት ስራ ቢኖራችሁ

ጫማ እኮ የለኝም ምናምን ብሎ ማቋረጥ ይችላል። ግን ጫማ የለኝም ማለቱ ምን ነው? ምክንያት ነው እንጂ ውጤት መሆን አይችልም። ሶ አሁን ተመረቀ ያለው እኮ ብሎ ቢቀመጥ ሰው ምክንያት ነው እንጂ ቆንጆ ምክንያት ነው፣ ግን ውጤት አሁን ነው ውጤት የሚሆነው እንደዚህ ሰርታችሁ